በስምአ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 29 ቀን የሚከበሩ አመታዊ የቅዱሳን በዓላት። ማንኛውም ሰው ቢጾም ቢጸልይ፣ መልካም ቢሰራ፣ ለእግዚአብሔር ቢገዛ ከዛም አልፎ ቢመንን ይደነቃል። ይህነን ስራ ንጉሥ ነው ስለሰሩትስ፣ ምን እንላለን? ማድነቅ የሚለው ቃል የሚገልጸውም አይመስለኝም። ወርቅና ብር በእግር እየተረገጠ የሚበላውና የሚጠጣው ተርፎ ሳለ አገሩ ምድሩ እየሰገደላቸው ሁሉ በእጃቸው ሁሉ በደቻቸው ሳለ ይህንን ሁሉ ስለ ክርስቶስ ፍቅር የተው ጻድቃን ነገሥታት የክብር ክብር ይገባቸዋል። ከእነዚህም መካከል ዛሬ የሚከበሩት ሁለቱን እናዘክር። ቅዱስ ማርቆስ ንጉሠ ሮም ቅድስት ቤተ ክርስቲያንን ቅዱስ ጻድቅ የዋህ ንጹሕና ገዳማዊ ብላ ትጠራዋለች። ሮም እንደ ዛሬ ጠባብ ከተማ ሳትሆን ዓለምን በክንዷ ስር ቀጥቅጣ የምትገዛ ኃያል አገር ነበረች። ቅዱስ ማርቆስ የልዑላኑ ቤተሰብ ነውና በሮም ተወልዶ በእመቤታችን ቤተ መቅደስ ውስጥ አድጓል። የየዕለት ሙያው ጾምና ጸሎት መጻሕፍትንም መመልከት ነበር። ነባሩ ንጉሥ ሲሞት መሳፍንቱ ቅዱስ ማርቆስን በድንግልናው ገና ወጣት ሳለ በዚያች ታላቅ ሀገር ላይ አነገሱት። ንጉሥ ቢሆንም ሙሉውን ሌሊት በመቤታችን ፊት ሲጸልይና ሲያለቅስ ያነጋ ነበር። ስለ ፍቅርም ድንግል ማርያም ተገልጻ ምን ላድርግልህ፣ ምን እንዳደርግልህ ትወዳለህ አለችው። ቅዱስ ማርቆስም ለሕዙ ፍቅር፣ አንድነት፣ ሰላምን ስጭልኝ እኔ በማስተዳድርበት ቦታ ሁሉ ጠብ፣ ክርክር ይጥፋልኝ፣ ፍቅር ይንገስልኝ ሲል መለሰላት። ድንግልም እመቤታችንም እንደ ቃል ይሁን ብላ አጋንንት ወደ ሀገሩ እንዳይገቡ ከለከለችለት። በዚህም ቅዱስ ማርቆስ ከነገሰ ጀምሮ ለአምስት ዓመታት ጠብ ክርክር፣ ክፋትና ችግር አልነበረም። ሁሉም ተፋቅሮን ተፋቅሮን ያጸና ነበር እንጂ። ከአምስት ዓመታት በኋላ ግን ህዝቡና ሹማምንቱ ተሰብስበው አንድ ነገር መከሩ። ቅዱስ ማርቆስን አጋብተው ለብዙ ጊዜ እንዲመራቸው ማለት ነው። ምክንያቱም አኗኗሩ እንደ መነኮሳት ነውና ጠፍቶ እንዳይሄድ በመስጋታቸው ነው። ከዚያም የህዝቡ አለቆች ተመርጠው ሐሳባቸውን አቀረቡለት። እርሱ ግን ጭንቅ ሆነበት። ጭራሹኑ እንዲህ አይነት ሚስትም የማግባት ሐሳብ መጥቶለት አያውቅም ነበር። እስኪ በጸሎት ላስብበት ብሎ መለሳቸው። እነርሱ ግን ወታደርና ወደውታልና ድጋሜ ተሰብስበው ሌላ ነገር መከሩ። እርሱ ሳያውቅ መልካም ሴት መርጠው ስርዓተ ተክሊል አዘጋጅተው ድግሱንም አዘጋጅተው በግድ ቢሆን ሊያጋቡት ቆረጡ። ቅዱስ ማርቆስ የተደረገውን ሁሉ ፈጣሪ ገልጦለት በጣም ደነገጠ። ፈጥኖ ወደ እመብርሃን ስዕል ቀርቦ አለቀሰ። እመቤት የእኔ ካንቺ ጋር እንጂ ከዚህ ዓለም ጋር መኖር አልችልም አላት። እመብርሃን ከሰማይ ወርዳ እርሱ ወርዳ እመብርሃን ከሰማይ ወደ እርሱ ወርዳ የምነግርህን ስማኝ በሌሊት ተነስተ ወደ ማሳይህ በረሃ ሂድ ብላ ተሰወረች። ቅዱስ ማርቆስ ደስ እያለው የንግስና ልብሱን ጥሎ ቆሻሻ ጨርቅ ለብሶ በሌሊት ከቤተ መንግስቱ ወጣ። ወደ ኋላ አልተመለከተ። እመቤታችን እየመራችው ደብረት ወርማቅ የሚባል በረሃ ውስጥ ባሕር ተከፍሎለት ገባ። ሕዝቡ መልካም እረኛ መሪውን አጥቷልና በሮም ከተማ ታላቅ ለቅሶና ሀዘን ተደረገ። ቅዱስ ማርቆስ ግን በደብረ ቶርማቅ በጾም በጸሎት በተጋድሎ ማንንም ሳያይ ለስልሳ ዓመታት ተጋደለ። በዚህች ቀንም አርፎ ወደ ወደደው ክርስቶስ ሂዷል። ስጋውን የሚቀብርም አልተገኘምና ከሰማይ አስራ ሁለቱ ሊቃናተ መላእክት አስራ ሁለቱ ሐዋርያት ወረዱ። በዝማሬ ሲገንዙትም በድኑ ከመሬት አምስት ክንድ ከፍ ብሎ ተንሳፈፈ። መላእክቱና ሐዋርያቱ በማህሌት እዚያው ደብረ ተርማቅ ውስጥ ቀብረውታል። አባታችን የቅዱስ ማድቆስ ንጉሠ ሮም ረድኤት በረከት በሁላችን ላይ ይደር። ሌላው ሁለተኛው የሚከበረው የሀገራችን ንጉስ ቅዱስ ቴዎድሮስ ንጉሰ ኢትዮጵያ ነው። በሀገራችን ታሪክ በጣም ተወዳጅ ከነበሩት ነገሥታት ጻድቁ ቴዎድሮስ ቅድሚያውን ይወስዳል። በእርግጥ በርካቶቻችን የምናውቀው ስለ ሀገሩ ፍቅር ራሱን የሰዋውን ዳግማዊ አጼ ቴዎድሮስን ከ1845 እስከ 1860 የነገሰውን ነው። በበጎ ስራውና በቅድስናው ህይወቱ የተመሰከረለት ግን ዛሬ የምናስበው ቀዳማዊው ቴዎድሮስ ነው። ቀዳማዊ አጼ ቴዎድሮስ የደጉ አጼ ዳዊት ግማደ መስቀሉን ያመጡት እና የተባረከችው ሚስታቸው ጽዮን ሞገሳ ልጅና የጻድቁ አጼ ዘርያይቆ ታላቅ ወንድም ነው። በኢትዮጵያም ለሶስት አመታት ከ1396 እስከ 1399 ብቻ ነግሶ እያለ እንደ ንጉስ ሳይሆን ከጠዋት እስከ መታ ድሃ እንዳይበደል ፍርት እንዳይጓደል እንዳይጓደል ይታትር የነበር ጾምና ጸሎትን የሚያዘወትር ወገቡን ታጥቆ ነዳያንን የሚያበላ፣ ለአብያተ ክርስቲያናትን የሚጨነቅ ደግ ሰው ነበር። ስለዚህም በሕዝቡ እጅግ ተወዳጅ ነበረ። በነገሰ በሶስት ዓመቱ አርፎ፣ በዝማሬና በልቅሶ ስጋውን ተሸክሞ ሲሄዱ ወንዝ ተከፍሎላቸው ከመቃብሩም ላይ ጸበል ፈልቆላቸዋል። ቸሮ አምላካችን መሪ ቸሩ አምላካችን መልካም መሪ ለሀገራችን በጎረኛም ለነፍሳችን ያድለን። ከቅዱሳን ነገስታት ጸጋ በረከትን ይክፈለን። ለዘላለሙ አሚን። ሰኔ ሃያ ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅዱስ ማርቆስ ንጉሠ ሮም ጻድቅ ንጹህና ገዳማዊ፣ ቅዱስ ቴዎድሮስ ጻድቅ ንጉሰ ኢትዮጵያ፣ ቅዱስ አምደ ሚካኤል ኢትዮጵያዊ ፍልሰቱ፣ ሰባቱ ቅዱሳን መስተጋድላን አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ኒኮላስ፣ አባ ሙሴ፣ አባ እሴ፣ አባ አባ ብሎ ብስወይ ቅዱሳን አባ ሆር አባ ብሶይ አባ ሆርሳና እናታችን ቅድስ ሲድራ ሰማይታት በዚች ቀን መታሰቢያቸው ነው። በረከታቸው በሁላችን ላይ ይደርብን። አቤቱ በኃይል ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከከበረ እንቁ የሆነ ዘውድን በራሱ ላይ አኖርህ። ህይወትን ለምነ ሰጠኸው ለረጅም ዘመን ለዘላለሙ በማዳንህ ክብሩ ታላቅ ነው። መዝሙር ሃያ ሰላም ለልደተከ በአፌዳዊ ዘተነግረ እምቅድመት ትወለድ ድንግል ልደተ ልደተከ ከብረ ኢየሱስ ክርስቶስ ዘተሳረርከ ምረ ማርቆስ ደብረ ውሰደብረቶርማቅ ካደረ ወቴድሮስ ወልደ ዳዊት ሰናየ መከረ

አምደ ሚካኤል መልአክ ዘይብልዎ ብእስዬ ሱላሜ ወመስተጋድላን ሰባቱ ተንስኡ ትርጓሜ ዘነሱ ትርጓሜ ሰባቤተ ሆር ዘተአገሱ መቅሰፍተ መፍ መቅሰፍተ ማህነሚ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 30 ቀን የሚከበሩ የቅዱሳን ዓመታዊ በዓላት ቅዱስ ዮሐንስ መጥመቀ መለኮት ቅዱስ ቅዱ ወንጌል ላይ ከመቤታችን ቀጥሎ ቅዱስ ወንጌል ላይ ከመቤታችን ቀጥሎ የነዘካሪያስን ቤተሰብ ያህል የከበሩ ክብሩ የተገለጠለት ፍጡር ይኖራል ብሎ መናገር ይከብዳል። ቅዱስ ሉቃስ ወንጌልን የጀመረው በዚሁ ቅዱስ ቤተሰብ ነውና። መንፈስ ቅዱስ እንዲህ ሲል አጽፎታል። ዘካርያስ ካህኑና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። ሉቃስ ወንጌል ምዕራፍ 1 ከቁጥር ስድስት የሰውን ተውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይረቅ ምን ሲደንቅ ለዚህ አንክሮ አድናቆት ይገባል። እሊ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፊት እድሜያቸው የኤልሳቤጥ ዘጠና የዘካርያስ ደግሞ መቶ ደርሶ ነበር። ፍጹም መታገሳቸውን የተመለከተ ጌታ ግን በስተርጅናቸው ከሰው ሁሉ በላይ የሆነ ትንቢት ለብቻው የተነገረለት ታላቅ ነቢይን ሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤል ላከላቸው። ቅዱስ ዘካርያስ ሰውነውና ነውና ለከደስታ ብዛት በመከራከሩ ድዳ ሆነ። ቅድስቷ ግን መስከረም 26 ቀን ታላቁን ሰው ጸንሳ ለስድስት ወራት ራሷን ሰወረች። በስድስተኛው ወር ፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግሥት ድንግል አምላክ ማርያም እናታችን ደጋ ደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳን የትማማሾች ልጆች ናቸውና፣ የአምላክ እናቱ ስትደርስና ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ፣ ኤልሳቤጥ በምስጋና፣ ዮሐንስ ደግሞ ገና በማኅፀን ሳለ በደስታ ዘለለ ወይም ሰገደ። ከዚህ በኋላ በዚች ቀን ሰኔ ሰላሳ ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተፈትቶለታል። የመጥምቀ መለኮት ቅዱስ ዮሐንስ የቅዱሳን ዘካርያስ፣ ኤልሳቤጥ ልጅ በማኅፀን ሳለ መንፈስ ቅዱስ የሞላበት በበረሃ ያደገና በገዳማዊ ቅድስና ያጌጠ እስራኤልን ለንስሐ ያጠመቀ እየታችን መንገድ የጠረገ ጌታውን ያጠመቀና ስለ እውነት አንገቱን የተቆረጠ ታላቅ ሰው ነው። ለዚህም ቤተ ክርስቲያናችን ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ገዳማዊ፣ መጥምቀ መለኮት፣ ጸያሔ ፍኖት፣ ቃለ ዓዋዲ ብላ ታከብረዋለች። በሁለተኛ በዚህች ቀን አባ ጌራን ህንዳዊ ይከበራል። በዚህች ቀን ህንድ ካፈራቻቸው ታላላቅ ቅዱሳን አንዱ የሆኑት ጻድቁ አባ ጌራን ይታሰባሉ። የሊ ቅዱስ ታሪክ አሳዛኝ ነው። ቅዱሱ በህንድ ተወልደው በስርዓተ ቤተ ክርስቲያን አድገው ገና በወጣትነታቸው መንነው ደሴት ውስጥ ወደሚገኝ አንድ በረሃ ገብተዋል። ከገድላቸው ጽናት ከቅዱስናቸው ብዛት የተነሳ በሀገረ ህንድ ሰይጣን እንዳይገባ፣ ጠብ ክርክር እንዲጠፋ፣ ሰው ሁሉ በፍቅርና በሰላም እንዲኖር ማድረግ ችለውም የቻሉ በጣም ተወዳጅ አባት ነበሩ። በዚህ የተበሳጨው ሰይጣን ግን ባልጠረጠሩበት መንገድ መጣባቸው። አንዲት ሴት ወደ እርሳቸው መጥታ የንጉስ ልጅ ነኝ በሚል አስጠግተዋት ነበር። አንድ ሌሊት ላይ ግን አውሬ ያባረራት በምስል ሩጣ ወደ ባዕታቸው ገብታ አቀፈቻቸው። በዚያም ቅጽበት ፍጡር ደካመነውና ታላቁ አባየራን ተንተ ተሰነካከሉ። ከአፍታ በኋላ ሁን የሆነውን ሲያውቁ ደም አለቀሱ። ልብሳቸውን ቀደውን በእንባቸው እንደ ጅረት እየፈሰሰ አለቀሱ። ራሳቸውን በትልቅ ድንጋይ እየቀጠቀጡት የጭንቅላታቸውና የደረታቸው አጥንቶች ተሰባበሩ። እርሱ እግዚአብሔር መሐሪ ነውና ይቅር ብሎ የቅድስና ስም ሰጥቶ በዚች ቀን ወደ ገነት አሳድርጓቸዋል። ለዚህም ነው መጽሐፍ ጻድቅ ሰባት ጊዜ ይወድቃል ሰባት ጊዜም ይነሳማል ያለው ምሳሌ 24 ከቁጥር 16። አምላካችን ከቅዱሱ ቤተሰብ ከጻድቁ አባ አየራን በረከት ይክፈለን። ሰኔ 30 ቀን የሚከበሩ አመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ልደቱ ሁለተኛ ቅዱሳን ዘካርያስ እና ኤልሳቤት የቅዱስ ዮሐንስ ወላጆች። ሶስተኛ አባጌራም መስተጋደል ህንዳዊ። አራተኛ ቅዱሳት ደናግላት ማርታ፣ ማርያ፣ ማርያና ማርታ ከሰላሳ ስድስቱ ቅዱሳት አንስት የአላዛር እህቶች። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህ የሚያጣታቸውን ስርየት የሆነውን የመዳን እውቀት ለዙ ትሰጣለ ይህም ከላይ የመጣ ብርሃን በጎበኝበት በአምላካችን ምረትና ድራሄ ምክንያት ነው። ሰላም ለልደትከ በብስራተ መልአክ ዘተሰብከ እምቅድመ ልደቱ ለቡሩክ እንተ ይመልስ ዋከ ዮሐንስ ፍቁር ለእብየ ለከ አጽን አጭቦቴ ነጋ ወሰርከ እስመ አምጻት ዘመን እስመ አምጻት ዘመን ጸባ ወሃከከ